የሙስሊሙን ጀለቢያ ለብሶ ትክክል ነው ባለም ሙስሊሙ ለምን ገብቶ አይሰራም? ይዘለት ለምን የሙስሊሙን ቦታ ይወስዳሉ? ይሄ ስህተት ነው ብዬ አስባለሁ። እኔም የሰራኋቸዋለሁ እና ሰው እምነቱ አትሊት ሊጠበቅለት ይገባል። በዛ ቻናል ላይ ሆኖ ያን ቀን እንኳን ያ ካልተነገረ የኔ እንጀራ መብላት በቃ ነውር ነው ብዬ ማርያምን ለምን ፈሯት ብዬ በዜሮ ሰብስክራይበር ወጣ። መስከረም ላይ ማለት ነው። ታምኛለሽ? አራት አምስት ወራት ያንን ስራ ለማቆም ጫማዬ እስኪሸት ነበር የምሰራው ስራውን ቻናሉ በደንብ እስኪመጣ፣ ምክንያቱም የቤት ኪራይ አለ፣ የልጆች ምግብ፣ በጣም ዋጋ በጣም ዋጋ ተከፍሏል። እና አንድ ጎረኛ መኪና አለችኝ። በቃ ስነዳት ምናምን ውሃ ሲገባ እንትን እዚህ ጋ እያደረግ አንሶላ እያደረግ እንኳንም ኖረች እሷ። ማታ የማታ ጉባኤዎች እንሰራለው እስከ ሶስት ሰዓት ድረስ ሶስት ሰዓት ሰርቼ ራሴ። ጥሩ ነገሩ ኤዲቲንግ እኔ ነኝ የምሰራው ተምሌ የምሰራው እኔ ነኝ። ሁሉ ናል እጭናለሁ ማታ የተሰራው ጉባኤ ሰው ማታውኑ ሌሊት ያገኘዋል። ከሌሎቹ እኔ ይበልጣል ነው። ከዛ ሌሊት ደግሞ 11 ሰዓት ንግስ ከሆነ ዘጠኝ ሰዓት ምናምን እገባለሁ ላይፍ ገባለሁ ምናምን እያልኩኝ ቻናሉ ከፍ ማለት ጀመረ። እግዚአብሔርም እንግዲህ ያገለገለውን መክፈል ያውቅበታልና ነገሮች ተስተካከሉ። በዛ ሂደት ቻናሉ ወደ 175 ሺህ ደረሰ። የጠራ አስራ አራቱ ጉዳይ ተፈጠረ በቤተ ክርስቲያን። የዛን ጊዜ ኮሪያ ሆስፒታል ነበርኩኝ በልብ ኬስ ትዝ ይለኛልና በነገራችን ላይ በብፁዕ አባታችን ብፁዕ አቡነ ሳይሮስ በሳቸው ሀገረ ስብከት ወጣትነት ለቤተ ክርስቲያን የሚል መርሃግብር ነበርና የቀጥታ ስርጭቶቹን እኔ እሰራ ነበር አብሬያቸው። ስለዚህ በቅርበት አውቃቸዋለሁ። ለቤተ ክርስቲያን የሚያለው ምናምን። በጥር 14 ላይ ግን እንደዛ ሲፈጠር አላስቸለኝም። በጣም አስደነገጠኝ። ምክንያቱም በደንብ ስለማ በቃ ኦክስጅኑን ምንም ለቅዬ ወጥቼ፣ እንደውም ቪዲዮቹ ዛሬም ድረስ አሉ። የቤቴ ሶፋ ላይ ሆኜ የሚቀርጸኝ የለም። ካሜራ እንደዚህ አቆምና ራሴ ነበርኩ የምቀርጸው ቪዲዮ ከዛ ኤዲት ማድረገው እንዲህ መስራቴን አይቶ ነው ጌች አዝኖልኝ አትሊስት ካሜራ ጋር ልቁም ብሎ እኔም ወደ እገዛ የመጣው ማለት ነው። ያ የጠራ 14ቱ ጊዜ እንግዲህ በሶሻል ሚዲያ ዋነኛ መረጃ ምንጮች ከሚባሉት አንዱ የኛ ነበር፣ ማህበር ሚዲያ ቶሎ ቶሎ እንሰጥ ነበር።